አሊ ኤክስፕረስ ከዚህ በፊት ፌብሯሪ 24 ላይ የኢትዮጵያን ብር መቀበል ጀምራለሁ በኢትዮጵያ ብር በመክፈል ከኦንላይን እቃዎችን መግዛት ይቻላል የሚል ማስታወቂያ አውጥቶ ነበረ። ግን ይኸው ፌብሯሪ 24 ካለፈ ዛሬ 15ኛ ቀኑ ላይ እንገኛለን። እስቲል ግን ምንም አይነት የኢትዮጵያን ብር እንደ አማራጭ ያቀረበ ካርድ አልጨመረም፣ የክፍያ መንገድ አማራጮች ውስጥ ማለት ነው አሁንም ገብተን የአካውንታችን ላይ ገብተን የምንከፍልበትን ካርድ ስንመርጥ ካሉት የካርድ ዝርዝሮች ውስጥ እነ አሜሪካን ኤክስፕረስ፣ ማስተር ካርድ፣ ቪዛ፣ ዩኔም ፔ እና የተለያዩ ካርዶች ሲኖሩ አሁንም ግን የኢትዮጵያን ብር ሰፖርት የሚያደርግ ምንም አይነት ካርድ አልተካተተም። ሶ በቃላቸው መሰረት እስካሁን ለምን የኢትዮጵያን ብር አላካተቱም፣ ለምንድን ነው የከበዳቸው የሚለውን እና አሁንስ ያለን አማራጭ ምንድን ነው በምን በኩል ከአሊኤክስፕረስ ላይ መግዛት እንችላለን የሚለውን ዛሬ እናያለን። ሰላም ውድ የቢኒ ኦንላይን ዩቲብ ቻናል ቤተሰቦች እንዴ ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ዛሬ ስለ አሊኤክስፕረስ ነው የምናወራው። አሊኤክስፕረስ ከዚህ በፊት የኢትዮጵያን ብር እቀበላለሁ ብሎ እስካሁን መቀበል አልጀመረም። 15 ቀን ሆኖታል ዛሬ። ሶ ለምንድን ነው የኢትዮጵያን ብር ወደዚህ ወደ ክፍያ መንገዶች ውስጥ ማካተት የከበደው የሚለውን ለማየት ስንሞክር የመጀመሪያውና ትልቁ ነጥብ መሆን ያለበት አሌክስፕረስ ኢትዮጵያን ብር መቀበል ቢጀምር እራሱ ምንድን ነው የሚያደርገው? የኢትዮጵያን ብር በኢትዮጵያ የተከፈሉ ብሮችን ይሰበስብና ከዛ ወደ ባንክ ሄዶ ከባንክ እነዛን ብሮች ወደ ዶላር ለውጦ ዶላሩን ነው የሚጠቀምበት። እዛ ላይ የሚሸጡ ሰዎችም የሚፈልጉት ዶላር ወይም ሌላ አይነት የሃርድ ከረሲ ስለሆነ መጀመሪያ ወደ ዶላር መለወጥ ይኖርበታል ማለት ነው። ሶ አሁን ላይ ያለው የኢትዮጵያ ማርኬት ግን ብናየው ምንም እንኳን ሊብራላይዝድ ሆኗል የዶላር ወይንም የኤፍኤክስ ማርኬት እንደዚሁም ሌሎች የውጭ ምንዛሪዎችን በገበያው በፍላጎት እና በአቅርቦት ተወስኖ ዋጋቸው በገበያ እንዲመራ ተደርጓል። ሊብራላይዝድ ተደርጓል ቢባልም ስቲል ግን አሁንም ከባንኮች ጋር ሲኬድ ዶላር የለንም የሚባለው ልምድ አሁን ድረስ አለ። ይሄ ማለት ምንም እንኳን ሊብራላይዝድ ተደርጓል ተብሎ ቢጀመርም አሁንም ድረስ ፉሊ ሊብራላይዝድ አልተደረገም ማለት ነው። ሙሉ ለሙሉ ሊብራላይዝድ ተደረገ ማለት እንዴት ነው የሚሆነው? ማንኛውም ሰው ባንክ ሄዶ የፈለገውን ያህል ዶላር መግዛት ሲችል ያኔ ሙሉ ለሙሉ በገበያ የሚወሰን ሆኗል ማለት እንችላለን አሁን ግን እንደምታውቁት ሊብራላይዝድ ቢሆንም እንኳን ምናልባት ከበፊቱ የተሻለ የማግኘት እድል ይኖራል እስቲል ግን ከባንኮች ሄዳችሁ ዶላር መግዛት ብትፈልጉ መጀመሪያ የውጭ ጉዞ ልታደርጉ መሆናችሁ ማስረጃ ታቀርባላችሁ ከዛ በኋላ ግን በጣም ትንሽ ዶላር ነው የሚፈቀደላችሁ ይህ ማለት አሁንም ድረስ ባንኮች ላይ የዶላር እጥረት አለ ማለት ነው እንደውም አንዳንድ ባንኮች ጭራሽ ምንም አይነት ዶላር አይፈቅዱላችሁም ይህን ያህል የዶላር እጥረት ባለበት ኢኮኖሚ ውስጥ አሊኤክስፕረስ በብር ሰብስቦ ኋላ ወደ ባንኮች ሄዶ ወደ ዶላር ቀይሩልኝ ቢላቸው የሚሆን አይነት አይደለም። አለም እጥረቱ ስላለ አይቀይሩለትም ማለት ነው። ወደ አሊኤክስፕረስ ደግሞ ብሩ ወደ ዶላር ካልተቀየረለት ለሻጮቹም ያንን በዶላር ማስገባት ስለማይችል ይሄኛው አዳጋች ያደርገዋል ማለት ነው። ሶ ይሄን ችግር እንዴት መፍታት ይቻላል የሚለው እንግዲህ አንደኛው ከመንግስት ጋር የተለየ ስምምነት የሚደርሱ ከሆነ ነው። በተለየ መልኩ እንግዲህ ከቻይና ጋር የውጭ ምንዛሬ ግብይት በብርና በቻይና ገንዘብ መሀል የመለዋወጥ ስምምነት የተጀመረ ነገር አለ። እሱ በተሳካ ሁኔታ ከተጠናቀቀ በእሱ መንገድ ሊሆን ይችላል። ሌላው ደግሞ ኢትዮጵያ ውስጥ ያለው የዶላር እጥረት ወይንም ይሄ ዶላር የለኝም የሚሉት ነገር የሚቆም አይነት ከሆነ ያኔ ሊሳካ ይችላል ብዬ አስባለሁ። አሁን ዶላር በኢትዮጵያ ውስጥ 127 አካባቢ ይባላል። ከዛ 2 ፐርሰንት እና 3 ፐርሰንት ኮሚሽን ጨምረው ወደ 130 አካባቢ ይሸጣሉ። እስቲል ግን የተወሰነ ዶላር ነው እንጂ የምትገዙት፣ አሁንም የፈለጋችሁትን ያህል ዶላር አታገኙም። እሱም በጣም ሪኳርመንቱ የበዛ ሆኖ ማለት ነው። የዶላር ውጥረቱ እስካለ ድረስ ይሄ ሊብራላይዝድ ሆኖ የተባለው የእውነት ሊብራላይዝድ እስካልሆነ ድረስ አሊኤክስ ፕረስ ቀጥታ ብርን ያካትታል ብዬ አልጠብቅም። ያው ግን ምንም እንኳን አሊኤክስ ፕረስ የክፍያ አማራጮች ውስጥ የኢትዮጵያን ብር እስካሁን ድረስ ባያስገባ አሁን ላይ ከኢትዮጵያ ሆነን ከአሊኤክስ ፕረስ በኦንላይን እቃ መግዛት እንችላለን የሚለው አዎ፣ በደንብ ይቻላል ነው። ይሄ የሚቻለው ደግሞ እንዴት ነው? በማስተር ካርድ ነው። ኢትዮጵያ ውስጥ ሆነን ለአሊኤክስፕረስ የሚጠቅም ማስተር ካርድ እንዴት ማግኘት ይቻላል? የሚለው የባይቢት ማስተር ካርድ ቨርቹዋል ማስተር ካርድ መያዝ መቻል ነው። እሱን ለማግኘት በጣም ቀላል ነው። ሰላሳ እና አርባ ደቂቃ የማይፈጅ ስራ ሲሆን በጣም በቀላሉ የባይቢት ማስተር ካርድ ማግኘት ይቻላል። ሶ እሱን ካገኛችሁ በኋላ ቀጥታ እሱን ከአሊኤክስፕረስ ጋር ኮኔክት አደርጋችሁ መጠቀም ትችላላችሁ ማለት ነው። የባይቢት ማስተር ካርድን እንዴት ማግኘት ይቻላል የሚለው ሌላ ቪዲዮ ስለሰራው ሊንኩን ዲስክሪፕሽን ስር ወይም ቻናል ላይ ያገብታችሁ ልታዩት ትችላላችሁ። እሱን እያያችሁ በቀላሉ በ30 እና 20 ደቂቃ ውስጥ የባይቢት ማስተር ካርድ ልታወጡ ትችላላችሁ። እዛ ላይ የባይቢት ማስተር ካርዳችሁ ስታወጡ አካውንት ነንበራችሁን፣ እንዲሁም ኤክስፓየር ዴቱን እና ሲቪቪ የሚባለውን ቁጥር ይሰጣችኋል። እነዚህን ሶስት ቁጥሮች ይዛችሁ አሊክስፕረስ ገሄዳችሁ ያንን በማስገባት ኮኔክት ታደርጋላችሁ ከዛ በዛው ክፍያውን መክፈል ትችላላችሁ ማለት ነው። እዚህ ማስተር ካርዳችን ላይ እንዴት ነው በብር ዲፖዚት ማድረግ የምንችለው፣ እንዴት ነው ቶፕ አፕ ማድረግ የምንችለው ካርዳችንን፣ ከዛ እንዴት ነው መክፈል የሚቻለው የሚለው እንዴት ማስተር ካርዱን ማውጣት እንችላለን የሚል ቪዲዮ ስለሰራው እዛ ላይ ሁሉንም ስቴፕ ባይ ስቴፕ ማየት ትችላላችሁ። ሶ ዋንስ ያንን ማስተር ካርድ ከወጣችሁ በኋላ ያን ዲቴል አሊ ኤክስፕረስ ላይ ያስገቡታችሁ በቀላሉ ክፍያ መክፈልና እቃውን እዚሁ ኢትዮጵያ ውስጥ ሆናችሁ በፖስታ ቤት በኩል መቀበል ትችላላችሁ ማለት ነው። መርሳት የሌለባችሁ አንዳንድ እቃዎች ኢትዮጵያ ከመጡ በኋላ ቀረጥ ልትከፍሉ ትችላላችሁ። እሱ ሌላ አጀንዳ ነው። ኤኒዌይስ ግን በዚህ መንገድ ማዘዝ ትችላላችሁ። ቶ ለዛሬ ያሰብኩት ይሄን ይመስላል። በቀጣይ ቪዲዮ ያገኛችኋለሁ። ሀሳብ አስተታችሁን ኮሜንት ላይ ያስቀምጡልኝ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደውል ምልክቷን መንካታችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቻው